እንቆቅልሽ ጠይቀኝ እንጂ ዝፈንልኛልኩ እንዴ? እያሰብኩ እኮ ነው። እሺ፣ እንቆቅልሽ ምን አውቅልህ? በትንሿ ቤቴ ውስጥ ብቻኝ ነው መኖረው። መውጣት ስፈልግ ግድግዳው አፈርሰዋለሁ። እኔ ማን ነኝ? ግድግዳውን አፍርሰህ የምትወጣ ፈንጭም አለው ከፈለግሽ፣ ወደ መልሱ ልጠቁመኝ። ይሄማ መልሱን ከመናገር አይተናነስም። የዶሮ ልጅ ጫጩት ነው ለካ። አዎ። እንቁላሉስ ቆይታ እናቷ ታቅፋት ሲሞጋት ቅርፊቷን ቷ አርጋ ብቅ ጎበዝ፣ ፊፍዬ በደንብ ነው ያብራራሽላት። ስለዚህ በትንሿ ቤት ብቻዋን ኖራ መውጣት ስፈልግ ግድግዳዋን የምታፈርሰው ጫጩት ናት። ያስጨበጭባል። ጎበዝ አድርጋችሁ ገልጻችሁታል። እሺ ተዘጋጅ። ለመሮጥ ነው እንዲያረ? ልጠይቅ ነው። ናኒታ፣ አውቆ ነው እንቆቅልሹን ለማምለጥ ነው። ኧረ የትም አላመልጥም። እንቆቅልሽ እኮ በደምብ ሳስብ እንድናስብ ያደርገናል። ሳስብ ሳስብ ሳሰላሲል ሳስብ ሳስብ አይሻልህም? በዜማ ፊፊ ግን በጣም ሙጢ ሞጥ ማጣ ሆነሻል። እሺ በቃ ወደ እንቆቅልሽ ልግባበት። አሳልፉኝ፣ አሳልፉኝ። ቀጥያ መጃ እናሳልፋልንሽ። እንቆቅልሽ ምን አውቅልሽ? የጉበዝ ቤት ሳይዘጋ ይውል ሳይዘጋ ያድር። የጎቤዝ ቤት ሳይዘጋ ውሎ ሳይዘጋ ነው እንደየሚያድረው የሚያድረው ግን፣ እንቆቅልሽ እኮ ነው። ፌሮ ቆይ፣ ተከፍቶም ተዘግቶም የሚውል አይን እንዳልል አይን ግን ቆይ፣ እንቅልፌ ሲመጣ መዘጋቱ አይቀርም። ቴሌቪዥን ነው እናንተ ቤት ቀንም ሌሊትም ነው እንዴ ቴሌቪዥን የሚከፈተው? ሲስዬ ፌሮ ሞክራ። አካበርሹ፣ አካበርሹ፣ አካበርሹ ናኒታ የሚመልስ ከሌለ እኔ መልሰዋለሁ። መልሱ የአይጥ ጉድጓድ ነው። እንዴት እኔ ላስረዳው? አይጥ ብልጧ ብልጧ ብልጧ ጉድጓዷን ሰርታ በር የላትም። አይጥ ጎበዙ የተባለችው ለካ። ናኒታ ዝግጁ? አረ ችግር የለም እንቆቅልሽ ምን አውቅልህ? የምትሰሚው ግን የማታይው። እንዲህ ቀላል ስታደርጋት ወዲያው እመልሳታለዋ። አለዋ የምሰማው ግን የማለያው ድምፅ ነዋ። ብራቮ ናኒታ። ግን እኮ ሬዲዮም ይሆናል ልክነሽ ፊፊ፣ ድምፅ ብቻ ያለው ነገር። አዎ፣ ድምፅ ብቻ ከሆነ ይሰማል እንጂ አይታይም። እሺ፣ የኔ ተራ ነው። ቀጥ እንቆቅልህ፣ ምን አውቅልሽ? ጥርስ እያለው የማይናከስ። ጥርስ ያለው ሁሉ ግን ይናከሳል እንዴ! ቆይ ፌሮ፣ እንቆቅልሽ እኮ ነው። እሺ፣ ድገሚ ልናኒታ። ጥርስ እያለው የማይናከስ። አውቀዋለሁ ግን ፊፊ ትሞክር። እሺ ፊፊዬ ሞክሪ። ቹቹ ነው። ቹቹ ማነው? ነው የኔ ታናሽ ወንድም ነው። እንዴት ጣቴን ስሰጣው አይነክሰኝም። ፊፍዬ ፊፊዬ መልሱን አላወቅሽውም። አኒታ ደግሞ በቃ ካወቅሽው ንገሪ። ማበጠሪያ ነው። ጥርሶቹ ያበጥራሉ እንጂ አይናከዙም። ልክነሽ እሺ ለአሁኑ የመጨረሻ እንቆቅልሽ ነው። እንቆቅልሽ ምን አውቅልህ? አንድ ሰው ሆኖ በተለያየ ጊዜ ብዙ ሙያዎችን ማሳየት የሚችል እንዴት? እንዴት? እስኪ ያብራራው። ሲፈልግ መሪ፣ ተመራማሪ፣ አስተማሪ፣ ተማሪ የመሆን ችሎታ ያለው ይሄ ሁሉ ግን አንድ ሰው ነው። እንዴ አንድ ሰው ሆኖ የተለያዩ ሙያዎችን እያፈራረቀ የሚችል አይገርምም? አውቄዋለሁ አውቄዋለሁ። እሺ፣ ይሄ ሰው ተዋናይ መሆን አለበት። ረናኒታ ልክናት። ተዋናይ ደግሞ ምን ማለት ነው? ተዋናይ ማለት ቲያትር ወይንም ፊልም የሚሰራ ማለት ነው ሽፊፍዬ። ዛሬ ሁላችንም እንቆቅልሹን ጥሩ ሞክረናል። በቀጣይ ደግሞ በደንብ እንዘጋጃለን። እኔም ደስ ብሎኛል። አምስት እንቆቅልሾች ከነመልሶቻቸው መልሶቻቸው አወቅ ያለው የነ ፊፊሻዬ ጎበዝ። የእንቆቅልሽ ጊዜ በኢትዮጵያ ልጆች ቴሌቪዥን